በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ፣ ብዙ ምሕረት፣ ብዙ ደግነት፣ ብዙ በጎነት ያለው የአባቶቻችን አምላክ የሚረዳችሁ የሚደግፋችሁ ከሰማያት ወርዶ ከእናታችን እመቤታችን ተወልዶ ቤዛ መድኃኒት ሆኖ ያዳነን ወዳ ይከፈለለት መስቀል ላይ ተሰቅሎ የዋጀው ሕዝብ ያረገን ያረጋችሁ ፍጹም በማይለወጥ ፍቅሩ ሀብተ ወልድና ስመ ክርስትናን የሰጠን የሰጣችሁ እግዚአብሔር ብሩካን ሁላችሁ እንደምንቆያችሁ ምስጋና ይገባዋል። ሰጠ የሰጠን የአምላክ አባቶቻችን አምላክ እንግዲህ ቤተሰቦቻችን ሆናችሁ፣ የአጋፔ ቤተሰብ ትልቅ ቤተሰብ ነው። ብዙ መንፈሳዊ ስራዎችን የምንሰራ በየቀኑ ደግሞ እግዚአብሔርን ቃል እየተማርን የምታነጽ ቤተሰቦች አብራችሁን ብትሆኑ፣ አብራችሁን ቤተሰብ ብትሆኑ በጣም በጣም በጣም ደስ ይለናል። በረከቶቻችን ናችሁ። እናንተም ቆይታችሁ ደስ እንደሚላችሁ ተስፋ አደርጋለሁ። እግዚአብሔር ዘራችሁን እናንተም ሁሉ ይባርክ እግዚአብሔር ቃል ስለ ይስሐቅ በጻፈው መዝገብ ላይ ይስሐቅም በዚያ ምድር ዘርን ዘራ፣ በዚያችም ዓመት መቶ ጥፍ አገኘ። እግዚአብሔርም ባረከው፣ ባለጠጋም ሰው ሆነ፣ እጅግም እስኪበልጥ ድረስ እየጨመረ ይበዛ ነበር። ነገር ግን አበሜሌክ የተባለው የፍልስጤም ንጉስ አንተ ከኛ ተለይተህ ሂድ፣ ከዚህ ይልቅ እጅግ በርትተሃል፣ አለው ሀገሩን ለቆ እንዲሄድ አደረገው ይላል ኦሪት ዘፍጥረት ምዕራፍ 26። በጣም የሚገርማችሁ ይስሐቅን ቀንተውበት ነው ከሀገራቸው ፈቀቅ እንዲል ያደረጉት። የበግና የላም የከብትም ሌሎችም ሎሌዎችም እጅግ በዙለት፣ የፍልስጤም ሰዎች ቀኑበት። ቁጥር ሰባት ላይ ይህንን ይላል። እና መቶ እጥፍ ያፈራው ይስሐቅ ወደ ጎተራ ያገባው ዘሩን ብቻ ሳይሆን ቅናትንም ወደ ቤቱ ይዞ መጥቶ ነበረ። እግዚአብሔር ልጆች፣ እግዚአብሔር በዘመናት ሁሉ ለሚታመኑበት ተስፋ ሰጪ ነው፣ ባራኪ ነው፣ መንገድን ያቀናል፣ የታመነ ነው። በእርግጥም በዚህ ዘመን ከባድ ጽኑ ረሃብ በምድሪቱ ላይ እንደነበረ የምዕራፉ መጀመሪያው ላይ ይናገራል። ምዕራፍ ስድስት ቁጥር አንድ ጀምሩ በምድርም ቀድሞ በአብርሃም ዘመን ከሆነው ረሃብ በላይ ረሃብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቢሜሌክ ወደ ጌራራ ሄደ። ረሃቡ ይስሐቅ በነበረበት ምድር ስለበረታ ትንሽ ልምላሜ ወዳለበት ወደ ጌራራ ወደ አቢሜሌክ ወደ ፍልስጤሞች ሄደ። እንግዲህ እግዚአብሔር ልጆች ብሩካን እግዚአብሔር ልጆች እግዚአብሔርን ስለሚተማመኑ ተስፋ ስለሚያደርጉ ምድር ለምለም ሆና ገነት ሆና አትቀጥልም። በዚህ ያለ አንዳንድ ጊዜ መሬቷ እሳት ልትሆን ትችላለች። በእግዚአብሔር ልጆችም ላይ መኖር እስኪያቅተን ድረስ የስራ ቦታችን፣ የንግድ ቦታችን፣ የትምህርት ቦታችን፣ ማምለኪያ ቦታችን፣ በአጠቃላይ መሬቱ ሰዓት እስኪሆን ድረስ ሊግል ይችላል። ለምን መጣው? እስከምን ድረስ ሊያደርግ ይችላል? ምንድነው ይሄ ብለን እስክንገረም ድረስ መሬት ልትመታ ትችላለች። የእግዚአብሔር ልጆች ስለሆነ ኑሮ መልኩን ላይቀየም ይችላል። ግን ኑሮ መልክ ባይቀየር የኛ አባቶች እንደነገሩን ጥንት አባቶቻችን እልፍ ሲሉ እልፍ ይገኛል እንደተባለ እልፍ ማለት ደግሞ ይገባል፣ አንዱ ጋር መንገድ ሲጠብ ወደ አንደኛው መሄድ ጌታችን ኢየሱስ ክርስቶስም ለደቀ መዛሙርቱ ያስተማረው ትምህርት የሉ ከአንዱ ሀገር ሲያሳድዷቸው ወደ አንዱ ሀገር ሽሹ ይላ። ኢትዮጵያውያን በጣም ብዙ ስደተኛ ልጆች አሉ፣ ኤርትራውያንም እንደዚሁ ሀገራችንን ትተን ወጥተን በበረሃ በዚያም በዚህም በደስታም በጉስቁልና መንገድ ተሰደን እንጀራ ለወላጆቻችን የምንልክ የምንጋገር አለን። የተሰደን ነው ተመችቶን አይደለም የተሰደዳችሁት ኑሮ ሞልቶላችሁ ቀብጣችሁ አይደለም። አንዳንድ ጊዜ መሬት ስትግልና ስትመታ በችግር ሌላ በረከት ፍለጋ ፈቀቅ ማለት ከጥንት ዘመን ጀምሮ ከአባቶቻችን ዘመን ጀምሮ የተለመደ ተግባር ስለሆነ ነው። እግዚአብሔር ልጆች፣ እንግዲህ ይስሐቅ ወደ ጌራራ ሄደ። ወደ ጌራራ ሄዶ ለምኑም አልተቀመጠም። ምንድን ያደረገው አረሰ ነው የእግዚአብሔር ልጆች የትም ሀገር ሄደን ሰርቀን መብላት የለብንም። ሰርቀን መብላት የለብንም። አታለን መብላት የለብንም። ሰውነታችንን ሸጠን መብላት የለብንም። መኖር ያለብን ሰርተን ነው። እግዚአብሔር የሰጠንን ተፈጥሮዊ ምርት ተጠቅመን ነው። አርሰን፣ ነግደን፣ ቆፍረን፣ በርትተን ጎንበስ ቀና ብለን ነው ህይወትን ማሸነፍ የሚገባን እግዚአብሔር ልጆች። ይስሐቅ እንደዛ ሆነ፣ አረሰ እግዚአብሔርም መቶ ጥፍ እንዲያፈራ አደረ ይስሐቅ መቶ ጥፍ እንዲያፈራ የሆነበት ዋና ምክንያት ሁለት ነው። አንደኛው ምክንያት እግዚአብሔር ላይ ያለው እምነት ነው። የአባቱ የአብርሃም አምላክ በመንገድ ሁሉ እንደሚረዳው ቀደሞም ቃል እንደሰጠው ተስፋ እንደሆነ ጋሻህን አልተውህም ስላለው በሄደበት ቦታ ሁሉ ያ የተስፋ ቃል ስለሚጠብቀውና ቃሉን ስለሚያምን አይጠራጠርም ነበር። በምድሪቱ ላይ ታላቅ ድርቅ መጥቶ መሬት መቆፈር ማለት እምነት ነው። እግዚአብሔር ያበቅላል፣ ያሸታል፣ በረሃውን ለምለም ያደርጋል፣ በምድረ በዳም በዘንባባ ያሳድጋል የሚለውን እምነት በልቦ ተሸክሞ ስለሰራ፣ ተስፋ አትቁረጡ፣ ቀድማችሁ አትገምቱ። እያችሁ እግዚአብሔርን የምታምኑ ሰዎች ልባችሁ ያመለከታችሁን ስራ ስሩ። ሳትሰሩ አትቀመጡ። ሳይሰሩ መማረር ተቀምጦ መማረር እንደውም ይላል እግዚአብሔር ቃል ያለው ይወሰድበታል፣ ላለው ይጨመርለታል ይልና ለሌለው ግን ያለው እንኳን ይወሰድበታል። በሄድንበት በተቀመጥንበት ቦታ ትጋት ካለን ፍቅር ካለን የስራ ፍቅር ህይወትን ለመለወጥ ራስን ለመለወጥ ጎንበስ ቀና ካለን የምንቀበለው ብዙ እጥፍ ነው። ባንድ ሰራስ በቃ አልሰራን፣ ዋጋ የሌለው ባዶ ሰው ሆነን እንቀራለን። እግዚአብሔርን በዛ መንገድ ልናማረር አይገባል። አምነን መስራት ግን ይገባል። አምኖ በድርቅ የተመታቸውን መሬት አረሰ የሚለው ይሄ እንግዲህ የልቡን እምነት ነው። ይስሐቅ የምታዩት ሁለተኛው ደግሞ ይስሐቅ እንዲባረክ ምክንያት የሆነው ትጋቱ ትጋቱ ነው። የእግዚአብሔር ሰው ትጉህ ከመመላክ እንደ መላእክት ትጉህ እንቅልፍ አልባ መሆን አለበት። እነዚህ ልንመራቸው በተለይ ኢትዮጵያ ያለን መሬታችን ላይ ጎመን መትከል እንኳን መቻል አለብን። ችግር ምናወራ የሰው ከሰዎች እጅ የምንጠብቅ መሬት ይዘን አፈር ይዘን ውሃ ይዘን መሬቱ ላይ አረም እየበቀለበት መስራት እየቻለን የማንንቀሳቀስ በጣም ብዙ ኦርቶዶክሳውያን እግዚአብሔር የሚባርከን ወንበስ ብለን ስንሰራ መሬታችን ለምለም ይሆናል። ሻሸመኔ ቅዱስ ሚካኤል ቤተክርስቲያን አለና በዚያ ግቢ የሚኖሩ መነኮሳት አሉ። መቃብር ቤቶች ውስጥ የሚኖሩና በጣም ብዙ ናቸው። እዛ መቃብር ቤት ውስጥ የሚኖሩ የነበሩና አንደኛው ቤት ያሉ መነኮሴ ጎበስ ሰራተኛ ናቸው። ደጃቸው አነስ ያለች የፍልጥ አጥር አለ። እዛ አጥሩ መካከል እጅግ ለምለም የሆነ ቲማቲም፣ ቆስጣ፣ ጎመን፣ የተለያዩ ኮሰረት፣ ጤናዳም ተክለው አይን ይስባል። በቃ እዛ ቦታ ያለው ሌላው ብዙዎቹ ደግሞ ቆሻሻ፣ ፌስታል፣ አረም፣ ሳር ምናምን ፍለፊታቸው ላይ ያሉ ንጹህ እንኳን አይደለም። ለጠርጎ እንኳን አያውቅም። ተለይቶ ግን እሳቸው ቤት ገነት ይመስላል። አይምሯቸውን ነው የምታዩት፣ ልባቸውን ነው የምታዩት። በህይወታቸው አይቀልዱ፣ በጊዜያቸው አይቀልዱ። ቁጭ ብለው ስለ ሰው አያወሩ። መሬት የት ይቆፍራሉ? ጎንበስ ብለው እግዚአብሔር ጻድቅ አይደል? የድካማቸውን ውጤት ደግሞ ሰጥቷቸው እንዴት እንደሚያምር ብታዩ፣ ፍሬው የጥቅል ጎመሉ፣ የሰላጣው፣ የቲማቲሙ ፍሬ ብታዩ ትገረማል። እግዚአብሔር በረከቱን ለመስጠት ቅርብ ነው። ይስሐቅ ቆፈረ፣ አረሰ መቶ እጥፍ አፈራ ነው እግዚአብሔር። መቶ በተአምራት አይደለም ሰርቶ አርሶ፣ እና በህይወታችን መስራት ጎንበስ ቀና ብለን መልፋት ይገባናል። በተለይ የኢትዮጵያ ልጆች የኢትዮጵያ ልጆች የኤርትራ ልጆች ሰው በረሃ አለም ልሞ ይኖራል። በረሃን ገነት አድርጎ ይኖራል። ታውቃላችሁ፣ አረብ ሀገር ያለ ታውቃላችሁ፣ አሜሪካ ያላችሁ፣ ታውቃላችሁ፣ አውስትራሊያ ያላችሁ ሰው በረሃን አለም ልሞ እንደሚሆን እና ገነቱን መጠበቅ ግን የኛ ድርሻ ነው። እግዚአብሔር ልጅ እንግዲህ መቶ እጥፍ አፈራ። ፍልስጤማውያን ቀኑበት። ግን ይላል ስትሰሩ የሚቀናባችሁ ደግሞ አይጠፋም። ተነሱ ሂዱ የሚልም አይጠፋም። ይኸውላችሁ ጸሎታችን ጸሎታችን ሁሌ ነው መነግራችሁ። ስጸልይ እግዚአብሔር፣ አንድ ነገር ሰርቼ ብከናወንና ቢያምርብኝ ሰው እንዲቀናብኝ አታደርግ ይሁን። ይልቁንም እግዚአብሔር ረዳው እንዲል እግዚአብሔር ታላቅ አምላክ ነው እንዲል በእኔ መባረክ አንተ እንድትመሰገን አድርግ። የምደሰተው የምፈልገው እሱን ነው። የበላችሁ ጸሎታችን እንደዚህ እንዲሆን ያስፈልጋል። የሚቀናብኝ የለም ወይ አትበሉ አንድ ወንድሜ አሜሪካን ሀገር ውድ መኪና ገዛና ወዳጄ ነው ወይ ቅርብ ጓደኛ ደወለልኝ በጣም ጥሩ መኪና ገዛው አለ ተደስቶ ከኢትዮጵያ ከሄደ ከተወሰኑ አመታት በኋላ ነው ግን ምን ዋጋ አለው የሚቀናብህ የለም እዚህ ሀገር እጅን አውጥተ ምትነዳው ምትገንት ምን ምትኮራበት ሰው የለም ሁሉም ያው ነው አለ ኢትዮጵያ ቢሆን ኖሮ እጆቼን አውጥቼ ብቼ ከቦሌ እስከ ጉለሌ ሊነዳው ነበር አለ። ሁነን ለመናገር የሚቀናብን ሰው ሳይኖር መኖርን የመሰለ ብሩክ ኑሮ የለም። የሚቀናብን ሰው አስቀንተ ነው ዝም ብሎን አያልፍም፣ ያጥቃናል። ሰውን ለማስቀናት እንዳትሰሩ ስሩ። አንዳንድ ጊዜ ግን ሰው እንዲቀናባችሁ ታሪዎ ተሪዮ ይሁኝሁኝ አትበሉ። በህይወታችን ሰው እንዲጎዳ ምንም አይነት ነገር እንዳታደርጉ እግዚአብሔር ጻድቅ ነው፣ ያተርፈናል። ከቀናተኞች ቀስት የሚያተርፈን እንዲቀኑ ሳይሆን እንዲጠቀሙ ስናግዛቸው። ዳዊት በሳኦል ፊት መዝሙር እየዘመረ በገና እየደረደረ ከህመሙ እየፈወሰው፣ ቀስት ወርውሮ ሊገለው ነበር። ግን ቀስቱ ታጥፎ ግድግዳ ላይ የተተከለው ዳዊት ሳኦልን ለማስቀናት ሳይሆን ለማዳን ስለሰራ ነው። እንዲቀኑብን ሆነን መኖር አይገባን ሰው ጎስቋላነቱን ድህነቱን ችግሩን የምናስታውሰው ከሆነ በተለያየ መንገድ እንደሱ ልክ አይደለም ሰውን ማገዝ ሰውን መርዳት ቅን መሆን ያስፈልጋል ሰው የተባረከ መቶ ጥፍ የተባረከ ሆኖ ለሰው አዛኝ መሆን ግን ይችላል ሰውን እየናቀ መኖር የለበት ይህ እንግዲህ እኛ ቀናተኞች እንዳይበሉን ራሳችን የምንጠብቅበት መንገድ ነው ሁለተኛ ቢቀኑብንም ደሞ በአመፅ ቢቀኑብንም እግዚአብሔርን ተስፋ የሚያደርግ እልፍ እያለ ይኖራል እንጂ ምንም አይሆንም። ከጌራ አውጥተውት ወደ ሌላ ቦታ እንለፍ አለ። ጉድጓድ ሲቆፍር መተው ሊቀሙት ሞከሩ። ሲያመነጭለት ሲቆፍር፣ ሲያመነጭለት በሶስተኛው ግን ቆፈረ፣ የጌራ አራረኞችም አልመጡም ይላል። እግዚአብሔር ሁልጊዜ አይጨክንም፣ ሁልጊዜ አይተውም፣ ሁልጊዜ የዓለም መጫወቻ ማያደርገን የሚታደግበት ቀን አለው ሮቦት የሚያደርግበት ቀን አለው። መፈተን ያለን ነው። በመንገዳችን ሰው ዓይን ውስጥ መግባታችን ያለን ነው። ጥሩ ነገር ሲኖረን ሲያምርብን፣ በቅንም ስንሰራ በቅንም ብናተርፍ መረባችን 138 አሳ ቢይዝ ግን እግዚአብሔርን በቅንነት እያገለገልን ሰውን አይምሮ ሳንጎዳ መኖር ከኛ ይጠበቃል። በረከታችን እማንም አወስደው የሰውንም አእምሮ ደግሞ ባለመጉዳታችን ጻደቅ እግዚአብሔር ይፈርድልናል። የተባረኩ ሰዎች ከሁለት ነገር መጠበቅ አለባቸው። አንደኛ ሰዎችን ከመጉዳት መጠበቅ አለባቸው። በበረከታቸው የሰውን አእምሮ ከመንካት መጠበቅ መጠበቅ አለባቸው። ምክንያቱ እኛ አይደለንም ያገኘነው እግዚአብሔር ነው የሰጠን። ተመልከቱ መሬት ዘርቶ መቶ ጥፍ መፍራት ከሰማይ ካልሆነ እንዴት ከምድር የሆነ ሊሆን እኮ አይችልም። ሁለተኛ እግዚአብሔር ማክበር ያስፈልጋል። በኑሮ ውስጥ እግዚአብሔር ክብር መስጠት፣ አስራት መውጣት፣ ችግረኞችን መርዳት። እንደዛ ሰነፍ ባለጸጋ ነፍሴ ብዪ ጠጪ ደስ የሚበልሽ ብሎ በስንዴ አለመስከር ራስን በደንብ አድርጎ ገዝቶ መኖር ይገባል። ቀናተኞች ቢነሱ እንኳን የሚቀኑበት ሰዎች ወደ ኋላችን እንዳለፈ ውሃ መሄዳቸው አይቀርም። ከነሱ ጋር በመጋጨት ፊትለፊት በመገዳደር ጊዜያችሁ እንዳታጥፉ። የሚቀና ሰው በምንም መንገድ እናንተ በምታስቡት መንገድ ጥሩ ሆኖ ሊስተካከልላቸው አይችልም። በተቻለ መጠን ከፊቱ ዘወር ማለት፣ ታግሶ ጎንበስ ብሎ ማሳለፍ ያስፈልጋል። የሰማ ነውን፣ በልቦናችን የጻፈ መንፈስ ቅዱስ ይባርከን። የእግዚአብሔር ቸርነት፣ የጌታችን የኢየሱስ ጸጋ፣ የእመቤታችን የጌታችን ረድኤት፣ በረከት፣ መላእክት ጠበቃ አብሮን ይሁን። ቄስ አሸናፊ ነኝ። ትምህርቱ ላይ ኮሜንት ያካጋችሁ ውቱ ሄ ያረጋችሁ